ሁላችሁንም የምጠይቃችሁ አርቲስቶችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፋልጉኝ። እንደ ሀጫሉ ሞት ተድበስብሶ እንዳይቀርብኝ አደራ። እኔ ለማስተማር ነበር ከቅፌ አጠዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን ፈጣሪ፣ ደግሞም ስራ አክባሪ እንደሆነች ነው። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ነገር እውሸት ነው ባይነኝ። እሷ ሲቸግረ ተበድራ እንኳ የምትሰጥ እንጂ ከእሷ እንዲህ ያለ ነገር አይጠበቅም።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 ከቀነኒ ጉዳይ ጋር ተያይዞ አባት ስለ ልጅ አሟሟት ጉዳይ ድምፃዊ አንዷለም ጎሳን ብጠይቀው ደስ ይለኛል ስለማለታቸውና ና ከልጃቸው ሞት ጋር ተያይዞ ጉዳዩን እንዴት እንደሰሙና ና አሁን ያሉበትን ሁኔታ በተመለከተ አንዳንድ ጉዳዮች ልነግራቸው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታትሉልን። በቆይታቸውም ታዲያ ጊዜ ሚዲያን ታበረቱ ዘንድ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ ዘንድ ከዲ በትትና ጠየቅን ስለምትከታተሉን ክበሩልን ከቀነኒ ሞት በኋላ በብዙ ሰዎች ልብ ውስጥ እየተመላለሰ ያለው ነገር የወላጆቿ ጉዳይ ነው። እንዲህ ሳቂታና ፍንድቅድቅ ያለች ብዙ ርቀት ለመጓዝ በብዙ ተግታ የምትሰራ ብዙ ለፍተው ጥረው ግረው አሳድገው አስተምረው ለቁም ነገር ለመብቃት እንደ አሙስ ብቻ ቀረችኝ ለሚሉ ወላጆች እንዲያለችውን እንኳ መሳይ ልጅ እንደው ድንገት ሞተች፣ ሊያውም ከፎቅ ተፈጥፈጣ ራሷን አጠፋች ይሉትን ነገር መስማት እስከ ህይወት ፍጻሜ ድረስ ከአንጀታቸው የማይወጣ ጉዳይ ስለመሆኑ እሙን ነው። ጉዳዩ ላይ በትላንትናው እለት ድምፃዊ አንዷለም ጎሳ የመጀመሪያ ተጠርጣሪ ሆኖ ፍርድ ቤት በቀረበበት ሰዓት ፖሊስ ከቀነኒ አዱኛ ሞት ጋር ተያይዞ ምርመራውን እንዳልጨረሰና የሰው፣ የሰነድ፣ የፎቶና የአስክሬን ምርመራ ተጠናቅሮ እልፍ ሲልም ተመርምሮ እስኪጨረስ ድረስ ተጨማሪ አስራ አራት የምርመራ ቀናት ጠይቆ ምርመራውን በጥልቅ እየሄደበት ያለበት ሁኔታ ቢሆንም ማህበራዊ ሚዲያ ላይ ያለው የይመስለናል ሀሳብና አስተያየት ግን እጅጉን ብዙ ነው። እኛም ብንሆን የሆነውን ሆነ የተፈጠረውን ተፈጠረ ከማለት ውጪ ገዳይ ነው አይደለም ብለን ብይን ልንሰጥ አቅሙም ጉልበቱም ልፍ ሲል ስልጣኑም የለንም። ማህበራዊ ሚዲያው ላይ የሚሰራጩ መሰረት ያላቸውም የሌላቸው መረጃዎች ግን ቤተሰብ ያስጨንቁ ይዘዋል። እንዲህ ያሉ መረጃዎች ቤተሰብን ከማስጨነቅም በላይ በፖሊስ የምርመራ ስራም ላይ አሉታዊ ተጽዕኖ እንደሚፈጥር እሙን ነው። ለዚህም ይመስለናል ፖሊስ ከትላንት በስቲያ ባወጣው መግለጫ ላይ ፖሊስ የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ ገልጾም፣ በተለያዩ ማኅበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ በፊት የሚናፈሱ መረጃዎች ግን ተገቢነት የሌላቸው ናቸው ሲል ገልጾ እንዲህ ያለውን ጉዳይ የሚያደርጉ ግለሰቦች ከተግባራቸው እንዲጠብቁ አስጠንቅቋል። ዛሬ ደግሞ ከቀነኒ ጉዳይ ጋር ዞ አባት ስለ ልጃቸው ስለ ቀነኒ ስለ ልጅ አሟሟት ጉዳይ ድምፃዊ አንዷለም ጎሳን ብጠይቀው ደስ ይለኛል ሲሉ ለቢቢሲ አፋን ኦሮሞ ገልጸዋል። አባት አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸው እኛ ምንም አንፈልግም። የምንፈልገው ፖሊስ ፍትህ እንዲሰጠን ብቻ ነው ሲሉ በምሬት ተናግረዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ አምስተኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ መግለጹ ቢታወቅም አሁንም ድረስ ግን ተገፍትራ ተጥላ ነው ወይንስ ራሷን ልታጠፋ አቅዳ ያደረገችው ነገር ነው የሚለው ጉዳይ ያልተመለሰ ጥያቄ ሆኖ አርፏል። ሀረር ነዋሪ የሆኑት አባቷ የልጃቸውን ህልፈት እንዴት እንደሰሙ ሲናገሩ ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም። በተለይም ጨዋ የሆነች፣ ለውጥ የምትፈልግ፣ ራሷንና ቤተሰቧን ለመቀየር በብዙ የምትጥር ሴት ነበረችና ይህንን አታደርግም ሲሉ አባቷ ገልጸዋል። ጨምረውም ስለነገ የምታስብ ነበረች። ስለዚህም እንደዚህ አይነት ነገር አታደርግም። ሌላ ሰው ካልጠላትና ካልገፋት በስተቀር እሷ ይህን ልታደርግ በጭራሽ አትችልም ሲሉ ነበር የገለጹት። አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረችም አስረድተዋል። ማለት የምትፈልገውን የምትናገር፣ ምንም የምትደብቀው ነገር የሌላት ንጹህ ልጅ ናት ያሉት አባትየው ትናንት በቅድስት ስላሴ ካቴድራል በተከናወነው የቀብር ስነ ስርዓቷ ላይ መልእክታቸውን አስተላልፈው ነበር። ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላናገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዷለም ጎሳን አግኝተው በወቅቱ ስለተፈጠረ ጉዳይ ማነጋገር እንደሚፈልጉ አስረድተዋል። ሌላው በበርካቶች መነጋገር የሆነ ጉዳይ በቀነኒና በአንዷለም መካከል ያለው ግንኙነት የሚመለከት ሲሆን የድምፃዊው ማኔጀር ሌሊሳ ኢንድሪስ ቀለበት ማሰራቸውንና በቅርቡም ጋብቻቸውን ለመፈጸም ማሰባቸውን መግለጹ ይታወቃል። የአዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒን የድምፃዊ አንዷለም ሚስት በሚል መግለጹም አይዘነጋም። ይህ በእርግጥ ከሕጉ አንጻር ሲካይ የሚያስኬድ ጉዳይ ይሆናል። አባቷ አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዷለም እና ቀነኒ ጥሩ ግንኙነት ነው ያላቸው ያሉት አባቷ ወደሁለት ዓመት ለሚሆን ጊዜ አብረው መቆየታቸውን ግን አልሸሸጉም። በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁም አስረድተዋል። ሲናገሩም ቀለበት አስረዋል የሚለውን እኔ አላውቅም። እኛ ጋር እስካልመጡ ድረስም ቢያስሩም ተቀባይነት አንሰጠውም። ምክንያቱም እኛ ጋር ሽማግሌ አልተላከም ሲሉ ገልጸዋል። ጨዋ መሆኗን ጠቅሰው ለቤተሰቦቿና ለዘመዶቿ ክብር ያላት ልጅ እንደነበረች ጨምረውም መግለጻቸውን ቢቢሲ በአፋን ኦሮሞ ካቀረበው ዘገባ ላይ ተመልክተናል። እንዲህ ያለውን መሪር የልጅ አዘን በተመለከተ ከዚህ ቀደም እጅግ በጣም በሚያሳዝን መልኩ ልጁን ውጭ አገር ልኮ በማስተማር ላይ ያለ እንደው ድንገት ልጁን በማጣት ቅስሙ ተሰብሮ የነበረው አንጋፋው ጋዜጠኛ እሸቱ ገለቱ የራሱን ሀሳብ አስፍሯል። አንጋፋው ጋዜጠኛ እሸቱ ገለቱ ከአመታት በፊት እሱም እንዲሁ ደረስኩ ደረስኩ ያለች ጨዋ ጎበዝ ተማሪ ልጁን ድንገት በሞት አቷታል። ታዲያ ዛሬ የአቶ አዱኛ ህመም ልብ ውስጥ ገብቶ ኑሮ እሱም እንዲ ያለውን ሀሳብ በቀነኒ ሞት ላይ አስፍረዋል። አይችሉት የአዘን ቋጥኝ ድንገት ነው የወደቀባቸው እንዴትስ እውነቱን እንቀበል ብላቸው ግራ ተጋብታችሁ ሁሉ ይሆናል። ስንት ከራሴ ጋር ታግዬ ልቡ ይቁረጥለት ተብዬ በሳጥኑ ገርበብት እያሳዩኝ ጸጥረጭ አለ የልጄ ፍጹም የረጋ ጸጥታ አይሰው ከንቱ የእኛ የመሰለን ሁሉ ሄዶ በሰከንዶች ባዶ እጅ መቅረትን በመራሩ ተማርኩ። በጋዶ ሆኖ ሳለ ከሳጥን የተከተተችውን ሻንጣዋን እየገፋች በጠዋት የጠለቀች ጀንበሬ ትመጣለች ብዬ ለወራት ከግቢ በራፍ አይኔን ሳልነቅል ጠብቄያለው። ይህ ሁሉ ከስርዓተ ቀብር ቦታ ሆኜ ፊቴ ላይ ተደቀነ። በቃ ደቂቃዎች ተደማምረው ከውስጥ የታገለኝ እየከረመ ሀዘን የልቤና ዓለት ፈንቅሎ ስሜቴ ተረብሾ ከነበርኩበት የቤተ ክርስቲያን ጥግ አቀርቅሬ መጣሁ። የሰሰት ልጆቻችን የተጦለቡብን ሰቀቀን ገደለን። ከመንበረ ጸባዖት ቅድስት ስላሴ ቤተ ክርስቲያን ስርዓተ ቀብር ላይ እናቷን አይቼ አንጀቴ ተላወሰ። አወይ እህቴ ሀዘንሽ እጅግ ልቤን ነካው። የራሴን አስታውሼ አን ብቻ ሎጣላህ ልኝ አይዟችሁ ማለትም ምን ሊረባችሁ ተጎዳችሁ። ወላጆች ኡፍ በጣም ያማል። ልጄን ልጄን ማለት እኮ እንዴትስ ተስፋን እንክት እንደሚያደርግ ደርሶብኝ ጠንቅቄ አውቃለሁ። ጉዳታቸው አንጀቴን አንሰፈሰፈው። ለወግ በአደባባይ በሞገስ ልትቆም የተጠበቀች ሙሽሬት በሳጥን ስትከተት ስሜቱ ቀኝ እጅን የመቆረጥ ያህል ነው። በቡቃያ ዕድሜ ለሙሽርነት በዋዜማ ወራት ድንገት በማጣታቸው እጅግ አዝኛለሁ። ልብ ሰባሪ ነው። ይህ የዕድሜ ዘመን ፈሞኖ የሚዘልቅ ሀዘናቸው ነው። ይህ ጠዋት ታይቶ እኩለ ቀን ለማይደርሱበት ቁምጣ ዕድሜ አወይ መከራና ሰቆቃችን አይወት አንቺ የማለዳ ጤዛ ልጅህ ከእሳት የገባች ቅቤ ሆናለች ሲሉኝ የተጋትኩት መራር ሀቅ ትዝ አለኝ። በራሴው ልብ ሰባሪ ሀዘን ወቅት ይህንን ነበር የተሰማኝ። ፈጣሪ እውነት ሀቁ እንዲወጣ ይረዳን ዘንድ በቂ የሚመጥን አጽናኝ ቃል አላገኝም፣ ሊገኝም አይችልም። ፈጣሪ እውነቱ ሀቁ እንዲወጣ ይርዳን። በቂ የሚመጥን አጽናኝ ቃል ላገኝም፣ ሊገኝም አይችልም። ጀንበርሽ ገና በጠዋቱ ድንገት የተቀጠፍሽ ትንሿ አበባ ቀነኒ፣ ነፍስሽ በሰላም ትረፍ። ይህ ክው ጭው የሚያደርግ መርዶ የገጠማቸው ቤተሰቦቿም አጽናኙን አምላክ እግዚአብሔር እያዘነ ልቦናቸውን በእጅጉ ይደግፍላቸው ሲል ጋዜጠኛ እሸቱ ገለቱ በቀብር ስነ ስርዓቷ ላይ ተገኝቶ እርሱም ከዛ ቀደም እንዲሁ በሞት ያጣትን ልጁን ሀዘን አስታውሶ ይህንን አስተያየት ጽፏል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እናንተም እለት እለት የምናቀርባቸውን መሰናዶዎች እየተከታተላቸው ሀሳብ አስተያየቶቻቸውን ስለምትሰጡን እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። በቀጣይ ከዚህ ጉዳይ ጋር ተያይዞ የሚኖሩ አዳዲስ መረጃዎችን ወደ እናንተ እናቀርብላቸዋለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን።